ባይዘዌ ማለት ነው ብሩክ ውስጡ ምን ያህል እንደተከፋ ፊቱን ይነበባል ማለት ነው። ኢዩትማ በማርያም ሰላም ሲላት ያንን ያችን የሚወዳትን የሚሳሳላትን ልጅ እንደዚህ በቃ ቅር እያለው ነው ሰላም ያላት። ቅር እያለው ብቻ ሳይሆን ምን ያህል በቃ እንደተከፋባት ያስታውቃል፣ ፊሊንጉን ይናገራል ማለት ነው። ሁለታቸውም አሳዝነውኛል። ለምን ሁለታቸው ልህ አለ፣ ፍቅር አለ፣ ንዴት አለ፣ አለመሸነፍነት አለ ግን ደግሞ ልብን በሚያቆስል ቃላትን እየተቆሳሰሉ ነው፣ ሁለታቸው ማለት ነው። በጣም ነው ያሳዘኑኝ። ማርያም ነው የምላቸው። ሰላም ሰላም፣ ጤንነት ይስጥልኝ። ወደ ሰኔ ቤተሰቦች እንደምን አረፈዳችሁ? እንደምን ቆያችሁልኝ? ሰላማችሁ ይብዛልኝ እና ማለት ነው ቅመሟ ትናንትና ያው የመጣችው ብሩኬ ልክ እንዳልሆነ ልትነግረው ነው ማለት ነው። ቅመም ማለት ነው እኔ አያንድረስታንዱ የምር ያ ሁሉ ጥምጥም የምትሄጂው እኮ የእናንተን ሽንፈታችሁን አለማሳየት ነው። የእውነቴ ነው ምላችሁ። ምክንያቱም እናንተ የመጣችሁበትን ወይ ለበቀል ነው በቀል ነው የተነሳችሁት፣ እየተበቀላችኋቸው ነበረ፣ ግን ደግሞ በጣም ስለሄዳችሁ በጣም ስላረዘማችሁት ህዝቡን ምን ብለን እንናገር? ለእነሱስ እንዴት ብለን እናስረዳቸው? ብሩኬና ዳኒ ፌስ ቱ ፌስ በሰላም እንደማያወሩ እሷ ስለምታግ ዙሪያ ጥምጥም እየመጣች ነው። ሀይሚ ማለት ነው እኔ ገብቶኛል። የእውነቴ ነው የምላቸው ምክንያቱም እሷ ብዙ ጊዜ ማለት ነው ሽንፈቴን ማሳየት አልፈልግም ትላለች እና ብዙ ሰው የተቆጣቸው ስለሆነ የመጡበትን ወይም በጣም ስህተት እንደሆነ ማለት ነው። ለበቀል ተነሱ አንድ ለሶስት ቢሄዱ ብሄዱ ጥሩ ነው። እነሱ እኮ አረዘሙት እና አሁን ፊክስ ማድረግ መንገዱ ነው። እንትናሉት በፋይል የተባለው ፋይል የምንም ፋይል የለም፣ የእውነት የምንም ፋይል የለም። እስኩ በፋይል አሉት አልሸነፍም ማለት ቤቱ ድረስ ሄደ፣ ማንነቱን፣ ንጽህነቱን አረጋገጠ። እንደዛም ብሎ ወደ ክስ ሄዱ። ከስሰ ሄዱ በፊት ይቅርታ ጠይቅ አለችው። አልጠይቅም አለ ስሜ ስሜን አጥፍቷል በህዝብ ፊት ብለዋል። ሄደና ጠይቅ፣ ቤቱ ሄደ ደብድብዋል፣ አለችው። ወይኔ ቅመም፣ ወይኔ የአንቺ ሪዝን እኮ አያልቅም። ማርያምን እና አይ ነገር ስራቸው ስላሳቀኝ ነው የሳኩኝ እንጂ ስራቸው እኮ በጣም የሚያበሳጭ ነገር ነው እና አይደለም እዛ ሆነው ማለት ተሰብስበው እንደዛ ቃላት እያወሩት ይቅርና ማለት ነው። እኛ በስልክ አይተነው ራሱ የእውነት በጣም ነበር የሚያበሳጨው ነበረው። አንደኛ ስልክ አወራህ ብለሽ የሰው ክብር የለውም ማለሽ፣ ቀጥሎ ዳኒ ምን አለ አወራ አደለም አሁን ይሄ ልጅ እኮ ፍጹም አይደለም፣ ሰው ነው። እንደ መታገስ ካለበት እስከ መጨረሻ መታገስ አለበት። ዱዳ አይደለም፣ በንግግር መፍታት ይችላል ብላለችና ነገር እኮ ተንግግር የሚፈታ እንትን አይደለም። ቦታው አይደለም ማለት አንደኛ፣ መታወሩት እልህ ውስጥ የሚከት ነው። ሲቀጥል አፈቅራታለውና አይደለም ወደ ወደጃታለውና ነው ቃሉ እራሱ ሲደብር እንዴ መብቱ ነው አልሽኩ። ማን መብት ሰጠው? እንዴ ማን ሰንበድ ፍቅረኛ ያለው ሰው ለፍቅረኛው ተመችተኛለች ማለት እኮ አይችልም። አሁን ይህንን ቃል ሳይገባሽ ቀርቶ ነው ቅመም ይህንን ቃል ሌላ ነገር ካለው ኧረ ተይ ዙራ ጥምጥም አትሄጂ። ተይ ተይ ተይ። ይህ ሁሉ ዙራ ጥምጥም የምትሄጂ እኮ ሽንፈታችን አለማሳየት ስለሆነ ማለት ነው። ዞሮ ዞሮ ማን ነው ጥፋታቸው? እነ ብሩክ ናቸው። ወይኔ እነሱ እሷ አልሸነፍም ብሏቸዋል። አልሸነፍም ብሏት ትናንትናሁም እልህ ሁለቱም እልህ ውስጥ ተገባብጧል። እሱም እያናድዳት ነው። እሷ ደግሞ እልህ ይዟታል፣ አልሸነፍም ብሏታል። እና ደግሞ እንደዚህ አይነት ቃላት እኮ በንዴት የምታወጡትን ቃላት አያችሁ አይደለም? የእውነት ነው የምላችሁ። በጣም ነው ያሳቃችኝ። አናዳችኛልም አበሳጭታችኛልም፣ ግን ደግሞ ፈተና አደረጋችኝ። ልጅነት ማለት ነው ልጅነት ገና አልጨረሳቸው፣ ይቀራቸዋል። የእውነት ይቀራቸዋል በጣም አሁን እሷ እንደዛ ስትሆን እሱ ጥሎ መሄድ ይችል ነበረ፣ ብርኬ ማለት ነው እንደዛ መግባባት እንደማይችል እንደማይቻል ያወቀ እሱ ልህ እሷ ልህ ስትገባ ጥሎ መሄድን አለበት ማለት ሁለቱም እሳት ውስጥ ገብተው በሚያስጠላ በሚደብር ቃላት ከሚቆሳሰሉ አንዱን ተሸንፎ ጥሎ መሄድ